ወንጀል ፍትህ አስተዳደር ስርዓት የተለያዩ ተዋናይ ያሉት ሲሆን የተዋናዮች ብዛትና አይነቱ ሀገራት ከሚከተሉ የህግ ስርዓት የሚወሰን ነው። ይሄውም የሲቪል ለው ህግ ስርዓትና የኮመን ለው የህግ ስርዓት በሚከተሉ ሀገራት መካከል ልዩነት ያለ መሆኑን ነው። በኮመን ለው የህግ ስርዓት የሚከተሉ ሀገራት የወንጀል ፍትህ አስተዳደር ስርዓት በሶስት ደረጃ ያሉ ተዋናት ያሉት ሲሆን እነሱም ዳኞችና ጁሪዎች፣ አቃቢ ህግና ተከላካይ ጠበቆች ናቸው። በሌላ በኩል ሀገራችንን ጨምሮ ሌሎች የሲቪል ህግ ስርዓት የሚከተሉ ሀገራት ደግሞ የጁሪ ስርዓት የሌላቸው ሲሆን ዳኞች፣ አቃቢ ህግና ተከላካይ ጠበቆች በወንጀል የፍትህ ስርዓት ውስጥ ዋና ተዋናይ ናቸው። ዳኞችና ጁሪዎች የግራ ቀኙን ክርክር መዝነው ውሳኔ የሚሰጡ ሲሆን አቃቢያነ ህጎች መንግስትና ህዝቡን ወክለው ክስ የሚያቀርቡና የተከሳሽን ጥፋተኝነት ለማረጋገጥ የሚከራከሩ ናቸው። በሌላ በኩል በወንጀል ፍትህ ስርዓት ውስጥ ትልቅ ስፍራ የሚሰጣቸው ተከላካይ ጠበቆች ሲሆኑ ተከሳሽን ወክለው የሚከራከሩ ናቸው። ጥፋተኝነቱን የማስረዳት ሸክም በአቃቢያ ህግ ላይ የሚወድቅ ሲሆን እንደ ተከሳሽ ጠበቃ ደንበኛውን ንጽህና ማስረዳት አይጠበቅበትም። ከተከላካይ ጠበቃው የሚጠበቀው መንግስት በተከሳሹ ላይ ጥፋተኝነቱን ከምክንያታዊ ጥርጣሬ በጸዳ ደረጃ አለመረጋገጡን ማሳየት ብቻ ና ተከሳሹ በነፃ እንዲሰናበት መጠየቅ ነው። በወንጀል ፍትህ አስተዳደር ስርዓት በክርክር ሂደት ውስጥ የሚወስደው ግምት መንግስት ከፍተኛ ስልጣንና ጉልበት እንዳለው እና ይህንንም በአንድ ሲቪል ግለሰብ ላይ እያረጋገጠ መሆኑን ነው። ስለዚህ በተከሳሽ ግለሰብ እና በከሳሽ መንግስት መካከል እጅግ የገዘፈ የአቅም ልዩነት እንዳለ ይታመናል። የተከላካይ ጠበቃ አስፈላጊነት ይህንን በከሳሽ መንግስትና ተከሳሽ ግለሰብ መካከል ያለውን እጅግ የገዘፈ አቅምና ስልጣን ልዩነት ለማጥበብና በሁለቱ መካከል የሚደረገውን የወንጀል ክርክር ፍትሐዊ ወይም ሚዛናዊ ለማድረግ የታሰበ ነው። በወንጀል ክስ ሂደት ውስጥ ሁለቱ ዋና ተዋናዮች አሉ ተከሳሽና ከሳሽ ከሳሽን በተመለከተ መንግስትን ወክሎ የሚቀርበው አቃቤ ህግ ነው አቃቤ ህግ ከፖሊስ የሚደርስለት የምመራ ይዞ ክሱን በመጀመር በፍርድ ቤት ማሰማት ጀምራል በተከሳሽ በኩል ብዙውን ጊዜ ራሳቸውን ችለው ጠበቃ ቀጥረው የሚቀርቡ ተከሳሾች አሉ አቅም የሌላቸው ጠበቃ መቅጠር የማይችሉ ተከሳሾች ደግሞ መንግስት በህገ መንግስቱ በሰጠውን መብት መሰረት ተከላካይ ጠበቃ ያቆምላቸዋል ለመሆኑ የተከላካይ ጠበቃ ስንል ምን ማለታችን ነው? የተከላካይ ጠበቃስ እንዴት ነው የሚቆመው? ዛሬ በክልሉ የሚገኙ የተከላካይ ጠበቆችን ስራ እንመለከታለን። የአብሮነት ቆይታችሁን ተመኘው። እስቲ ወደ ዋናው ጉዳይ ከመግባታችን በፊት ለተመልካቾቻችን ለማስረጃነት እንዲበቃ እስቲ ጠበቃ፣ ጥብቅና ከሚለው ትርጉም እንጀምር። ጥብቅና ስንል ምን ማለታችን ነው? እናታንም ጌታቸው ይባላለሁ በሀረሪ ክልል ጠቅላይ ፍርድ ቤት የተከላካይ ጠበቃ ነኝ። እናንተም ዛሬ ቢሮችን ስለተገኛችሁ በጣም ደስ ብሎናል። ያው ለጠየቀኝ ጥያቄ አሁን ወደ እሱ ስንገባ፣ ተከላካይ ጠበቃ ወይም ደግሞ ጠበቃ የሚለው ነገር ዲፌን ማድረግ ለሁሉም ነገር አስፈላጊ ነው። ከመጀመሪያው ጠበቃ ስንል በሕግ የመጀመሪያ ዲግሪ ሊሆን ይችላል፣ በሁለተኛ ዲግሪ አለፍ ሲልም እስከ ሶስተኛ ዲግሪ ያለው ሰው ሆኖ በወንጀል ሲሆን ተከሳሾችን እንላለን፣ በፍትሐ ብሔር ሲሆን ደግሞ ባለጉዳዮችን እንላለን። እነሱን ወክሎ የሚቆም ወይም በእነሱ ተሰይሞ የሚቆምላቸው ሰው ጠበቃ ይባላል። ተከላካይ ጠበቃ ብዙ ጊዜ የምንለው በምንድነው፣ በወንጀል ህግ ላይ ነው፣ ወይም ደግሞ በወንጀል ኬዞች ላይ ነው ተከላካይ ጠበቃ የሚባለው። ተከላካይ ጠበቃ ሲባል በመንግስት የሚቆም ነው። መንግስት የሚያቆመው ለምኖች፣ ለተከሳሾች እነሱን እኛ ሰይመን የምንቆመው ተከላካዮች ጠበቆች እንባላለን። ሰምታይምስ፣ በአንዳንድ ቦታዎች ላይ ተከላካይ ጠበቃ ምንድነው፣ የሆነ ፍትሁን ለማስጠበቅ የቆመ ነው ይባላል። ይህን ስንል ምን ማለታችን ነው? አሁን አብዛኛው ጊዜ ክስ የሚከፍተው አቃቢ ህግ ነው። አቃቢ ህግ በሚከፍት ሰዓት ምንድን ነው ያ መንግስት ነው። አቃቢ ህግ እዚኛው ጋ ምን አለ? ተከሳሽ አለ። ተከሳሽ ደግሞ ኖርማል ፐርሰን ነው። ይህ ማለት ደግሞ በመንግስትና በህዝብ መካከል የተለያየ ልዩነት ስላለ ወይም ደግሞ በተከሳሽ መካከል ልዩነት አለ አይደል? እሱን ልዩነት ለማጥበብ እኛ የቆምን ተከላካይ ጠበቃ እንባላለን ማለት ነው። አሁን እርስዎም እንደገለጹት በወንጀል ክሶች ላይ ብዙ ጊዜ ክሱን የሚይዘው አቃቤ ህግ ነው፣ መንግስት በመወከል በህጉ ስንፀ ሀሳብ ደግሞ ምንድን ነው መንግስት በወንጀል ክርክር ውስጥ ስልጣኑን ያለ አግባብ እንዳይጠቀም የተከሳሽ መብትን መከላከያ መንገዶችን፣ ተከሳሾችን የሚከላከሉ ጠበቆች ይዘጋጃሉ። በተለምዶ ኖርማል አቅም ያላቸው ጠበቃ ይቀጥራሉ። አቅም የሌላቸው ደግሞ መንግስት ተከላካይ ጠበቃ እንደሚያቆምላቸው በህገ መንግስቱም ተረጋግጠዋል። ምክንያቱም ምንድን ነው የዚህ ጽንሰ ሀሳብ ዋነኛው ያስፈለገበት ምክንያት ብለን ስንመለከተው ያው አቅም ያላቸው የራሳቸውን ጠበቃ ማቆም ይችላሉ። አቅም የሌላቸው ደግሞ ተከላካይ ጠበቃ ወይም ደግሞ ጠበቃ ማቆም አይችሉም ማለት ነው። ይህ በሚሆን ሰዓት ምንድነው የእነሱ መብታቸው ይንፈጋል ማለት ነው። ይህ ከሚሆን ደግሞ መንግስት እኛን ተከላካይ ጠበቆች ሊያቆም እንችሏል ማለት ነው። ይህ በወንጀል ላይ ስንመለከተው ወንጀል ህይወትን እስከ ማሳጣት የሚደርስ ቅጣቶች አሉ። ከትንሽ ጀምሮ እስከ መጨረሻው ድረስ በምንመለከት ሰዓት ድረስ የሞት ፍርድ እስከሚለው ድረስ የሚደርስ ነው። ይህ በሚሆንበት ሰዓት ላይ አንድ ሰው ስነስርዓቱን ባለማወቁ ብቻ ያን ያህል እንዳይሄድ ስለሚፈለግ እኛ ተከላካይ ጠበቆች ይህንን ኃላፊነት ወስደን እየሰራን እንገኛለን ማለት ነው። መልካም ተከሳሽ በራሱ ነፃ ፍላጎት በተከላካይ ጠበቃ መወከልና መታገዝ ካልፈለገ መንግስት በግዳጅ ተከላካይ ጠበቃ ሊያደርግለት አይችልም። ምክንያቱ ምንድን ነው ብላ ችሎት ላይ በምንቀርብ ሰዓት ተከሳሽ ይጠይቃል። በራሱ ማቆም የሚችል ከሆነ በራሱ እንዲያቆም ይደረጋል። ነገር ግን ማይችል ከሆነ እኛ እንቆምለታለን። ስንጠይቀው ወይም ችሎቱ ሲጠይቀው አልፈልግም የሚል ከሆነ ራሱ ዲፌንስ ማድረግ ይችላል ማለት ነው። አንድ ሰው ፍቃድ ተሰጥቶታል። ያን ነገር ትፈልጋለህ አትፈልግም ተብሏል። በመንግስት የሚደረግለትን ድጋፍ ተደርጎለት አልፈልግም ያለ ከሆነ ያው ማስገደር ነው የሚሆነው። ይህ ደግሞ ፍትህ ከማስፈን ይልቅ የእሱን መብቱን መንፈግ ነው የሚሆንብን። ስለሆነም ይታለፍና የእሱ በራሱ ቆሞ እንዲከራከር ይደረጋል ማለት ነው። አንድ ተከሳሽ በሚቀርብበት ጊዜ በምንድን ነው የሚለየው፣ ተከላካይ ጠበቃ እንደሚያስፈልገው እና እንደማያስፈልገው? እስቲ በፕሮሰስ ውስጥ እንዴት እንደሆነ እስቲ ያስረዱ። ተከላካይ ጠበቃ እንዴት ለተከሳሽ ይቆማል የሚለውን መጀመሪያ ማየት አስፈላጊ ነው። ይህ በሚሆን ሰዓት ተከሳሽ ተከሶ ወደ ችሎት ይቀርባል። ችሎት ከቀረበ በኋላ የመጀመሪያው ፕሮሲጀር ምንድን ነው? ክስ ይነበብለታል። ነገር ግን ያ ክስ ከመነበቡ በፊት ይጠየቃል። ተከሳሽ ምን ይባላል? ተከሳሽ ጠበቃ ማቆም ትችላለህ ወይስ አችልም ተብሎ ይጠይቃል። ሚችል ከሆነ በግሉ እንዲያቆም ይደረጋል። አልችልም የሚል ከሆነ ደግሞ ከወረዳ ወይም ከሚኖርበት ሰፈር ምን ያመጣል? ማረጋገጫ ያመጣል። ይህ ማረጋገጫ ምንድነው? በምን ስራ አቅም እንደሌለው በግሉ ጠበቃ ማቆም እንደማይችል ማረጋገጫ ይዞ ይመጣል ማለት ነው። ይህ ከመጣ በኋላ ለችሎቱ ይቀርባል። ችሎቱ ያን ከተመለከተ በኋላ ወደ ተከላካይ ጠበቆች ቢሮ ይመራዋል። ያ ከተመራ በኋላ ለራሳችን ቢሮ ነው። ቢሮችን ውስጥ ብዙ ሰራተኞች አለን እንደ ኬዙ አይነት እንመዳደባለን ማለት ነው። እኔም አሁን አለቃ እንደመሆኔ ለሚገባው ለሚገባው እያየን እንሰጣለን ማለት ነው። ምክንያቱም ይህ የሚሆንበት በቢሮችን ውስጥ ተደራራቢ እንዳይሆን፣ ተደራራቢ በሚሆን ሰዓት ያው እንደፈለገ ሰውም መስራት አይችልም ማለት ነው። ሰው የሚጨናነቅ ከሆነ ፍትህም ሊያገኝ ስለማይችል ተከሳሽም ክስ የሌለው ብዙ መዝገብ ለሌለው ሰው እንሰጣለን ማለት ነው። እንደዚህ እያለን እንቀጥላለን። አንድ ተከላካይ ጠበቃ የተከሳሽ መብትን ሲያስገባ አሁን ለምሳሌ ፕሮሲዲንጉን ጀምሮ ተከላካይ ጠበቃ እሱን ወክሎ መቅረብ ከሚጀምርበት ጊዜ በዋነኝነት የሚተገብራቸው ተግባራቶች ምን ምንድን ናቸው? ያው እኛውን ከተመደበን በኋላ የምንተገብራቸው ብዙ ስራዎች ነው የምንሰራው። ለመጀመሪያ አማክረም መቅረብ አለ። ከማን ጋር? ከተከሳሹ ጋር እንማከራለን። አሁን እዚህ ተከሶ መጣ ማለት ጥፋተኛ ነው ማለት አይደለም። በሱ በኩል ያለ እውነታ አለ አይደለ? እሱን እንደ ቤተሰብ ሆነን ቁጭ ብለን እናወራለን። ውጭ ከሆነ ቢሮ ገብተን እናወራለን። ማረሚያ ከሆነ ማረሚያ ድረስ በመሄድ ፖሊስ ኮሚሽን ከሆነ ፖሊስ ኮሚሽን በመሄድ ቁጭ ብለን እናወራለን። ሶ ከዛ በኋላ የሚደረገው ምንድን ነው? መጀመሪያ ላይ ተመካከረን ቀርበን ለችሎቱ የእምነት ክለት ቃል እንሰጣለን። ተከሳሽ ይሰጣል ማለት ነው። ቀጥሎ የአቃቢ ህግ ምስክር የሚሰማ ከሆነ የአቃቢ ህግ ምስክር እንሰማለን። ከዛም በመቀጠል በብይን ነፃ የሚባልልን ከሆነ እዛ ጋር እንጨርሳለን። በብይን የማይጨርስ ከሆነ ደግሞ ወደምን እንሄዳለን? መከላከያ ምስክር እስከመስማት ድረስ እንሄዳለን። መከላከያ ምስክር ካሰማን በኋላ ጥፋተኛ ነው ከተባለ የቅጣት አስተያየት እስከማቅረብም እንሄዳለን። ከዛም ውሳኔ ካገኘ በኋላም እኛ አሁን ማያሳምነን ውሳኔ ከሆነ ወይም ደግሞ የህግ ስህተት አለበት ብለን የምናምን ከሆነ የጠቅላይ ፍርድ ቤት እንሄዳለን። ከጠቅላይ ፍርድ ቤት አለፍ ሲል ሰበር ሰሚ ችሎት አለ የሀረሪ ክልል፣ እዛም እንሄዳለን። እዛም ውሳኔው ካላስደሰተን ወይም ደግሞ ህጉ ልክ አልተሰራበትም ብለን ካመንን እስከ ፌዴራል ሰበር ድረስ ሄደን ለተከሳሽ መብቱን ማስጠበቅ ኃላፊነት ስላለብን ያንን ነው እየሰራ እየሄድን ያለን። መልካም ምናልባት በዋነኝነት ክርክሩ የምታደርጉት ከመንግስት ጋር እንደመሆኑ መጠን፣ ካልሳሳት እናንተ ደሞዝ ከፋይ ደግሞ መንግስት እንደመሆኑ መጠን ሁለቱም ባላንስ አድርጎ ለተከሳሹ የመስራት ነገር እንዴት ነው? ብዙ ጊዜ ተጽዕኖ አይፈጠርም። እኛ እንደ ቢሮ የሀረሪ ክልል ጠቅላይ ፍርድ ቤቶች ነን። መንግስት ደግሞ የሚከፍተው የአቃቤ ህግ ቢሮ ነው። ሁለታችን አሁን የፍትህ ስነስርዓት ውስጥ ያለን ቢሆንም ፍርድ ቤት ለብቻ የራሱ የሆነ ስነስርዓት አለው። አቃቤ ህግ ቢሮም የራሱ የሆነ ስነስርዓት አለው። ወደ እኛ በመጣ ሰዓት እኛ እዚህ ጋር የቆም ነው። ተከሳሾች ላይ በድሮ እንዳይደርስ ለማድረግ ነው። መንግስትያም ቢከሳቸውም እኛ እዚህ ጋር መንግስት ደግሞ ያቆመ ለምንድን ነው? በመንግስትና በተከሳሾች መካከል እኩል የሆነ ሀይል የለም። ይሄ ግልጽ ነገር ነው። ስለሆነም መብታቸው እንዳይጣስ ከማድረግ አንፃር ስለሆነ እኛ እዚህ ጋር የቆም ነው። በእኛ ላይ ምንም አይነት ተጽዕኖ የለውም። ትንሽ ተከሳሾች ላይ የመጀመሪያ አካባቢ ሊጠራጠሩ ይችላሉ። ነገር ግን ከዛ በኋላ አብረናቸው እንደወንድም እንደ ጓደኛ ሆነን ቀርበን ስለምናናገራቸው አመኔታ እየፈጠረ በጊዜ በጊዜ እየተስማማን እስከ መጨረሻ ድረስ እንደርሳለን ማለት ነው። ምናልባት የምትወክሏቸው ተከሳሾች መሀል እስከ ጠቅላይ ሰበር ፍርድ ቤት እስከ ፌደራል ጠቅላይ ሰበር ችሎት ድረስ እንደምትሄዱ የገለጽበት ሁኔታ አለ። ይህን በምታደረጉበት ጊዜ የሚወጡ ወጪዎች ሊኖሩ ይችላሉ። ለስራ ማስጌጃ የሚሆኑ ወጪዎች ማለት ነው። ይህንን ከቨር የማድረግ ወይም ለአስፈላጊ ነገሮች የሚውሉ ወጪዎችን ከቨር በማድረግ በኩል የበጀት ምንጫችሁ ምንድን ነው? በዚህ በኩል ስ የሚያጋጥሙ ኮንስትሬንቶች አሉ ወይ? ጠቅላይም ሰበርም በምንሄድበት ሰዓት ወጪዎች ይኖራሉ። እሱ ግልጽ ነገር ነው። እዚሁ ሀረሪ ክልል ላይ ከሆነ የፍርድ ቤቱ ሰራተኛ እንደመሆናችን ፍርድ ቤቱ የራሱን የሆነ እርዳታ ያደርግልናል። ነገር ግን አለፍ ሲል ደግሞ የኮፒ ወጪዎች ሊሆኑ ይችላሉ፣ ፕሪንቶች ሊሆኑ ይችላሉ። እነሱ በሚያጋጥሙን ሰዓት። ሞስት ኦፍ ዘ ታይም ራሳችን ነው ያን ነገር ከቨር እያደረግን ያለ ነው ማለት ነው። የተከሳሽ ቤተሰቦች መጥተው አንዳንዶቹ ሊያገዙን ይችላሉ። ነገር ግን አሁን ባለው ሁኔታ ላይ ከራሳችን ወጪዎችን ኮስት እያደረግን እየሰራ ነው ያለ ነው። ምክንያቱም ይህን ልናደርግ የቻልንበት ምክንያት ያው ተከሳሾች አንደኛ ነገር ምድን ነፃነታቸው ተነፍቆ ነው ማረሚያ ቤት የሚገቡት። ይህ በሚሆን ሰዓት ደግሞ እኛም ለህሊናችንም እየሰራን ስለሆነ ያ ነገር እንዳይፈጠር በሚል እስከጠቅላይ እስከ ፌደራል ሰበርም ስንሄድ ከራሳችን ወጪዎችን እየወጣን እየሰራ እንገኛለን። እነዚህ በራሳችሁ እያወጣችሁ የሚገኙት ወጪዎች ምናልባት መጠኑ እየጨመረ በመጣ የተከሳሾችን ቁጥር እየጨመረ በመጣ ቁጥር ይንሰም ይነስ የሚበዛም የተወሰነ ተጽዕኖ መፍጠሩ አይቀርም። ይህ ለተሳለ የምታስቡለት ለማስታካት፣ ላሰባችሁት ለተከሳሾች ፍች በመስጠት በኩል ተጽዕኖ አይኖረው? ተጽዕኖ ይኖራል። ላይክ አሁን እኛ ብዙ ወጪዎችን ዳትማች ይናያል የወጪ አይኖረንም። ላይክ የሚያስቸግረን ወጪ ምንድነው የኮፒ ወጪ ነው። ኢጓኝ በምናስገባበት ሰዓት ሶስት ኮፒ ያደረገን ስለሆነ እናስገባው ማለት ነው። ይህንን ደግሞ ከደሞዛችንም አንጻር ራሳችን ከበር የምናደርገው ሲሆን ራሳችን ከበር እናደርጋለን። አልሆነ ካለ ደግሞ ወደ በላዮቻችን እየሄደን ያን ነገር እንዲያግዙን ወይም ደግሞ እንዲረዱን እየጠየቅ ነው እየሰራን ያለ ነው ማለት ነው። መልካም አቶ ናታኒ፣ ምናልባት በዚህ ስራ ላይ እስካሁን በሚሰጡት በምትሰጡት አገልግሎት ላይ ከደንበኞች ወይም ከተከሳሾች በኩል ብዙ ጊዜ ሊነሱ የሚችሉ ቅሬታዎች ሊኖሩ ይችላሉ። አንድ ምንድን ነው የታማኝነት ጉዳይ ሊኖር ይችላል። ይህን እንዴት ነው ባላንስ የምታረጉት? ከዛ በተረፈ ደግሞ ብዙ ጊዜ ከነሱ የሚመጣ ቅሬታዎች ካሉ እነሱ ደግሞ እንመልከት። በመጀመሪያ እዚህ ላይ አሁን ለመመለስ የምፈልገው ቅደም እንዳነስበላችሁ የታማኝነት ጉዳይ ብዙዎቹ ተከሳሾች ላይ የሚያጋጥመን ነገር ነው። ምክንያቱም ይሄ ደግሞ ሊሆን የቻለው መንግስት ስለሚያቆመን ያው ለመንግስት ነው የሚሰሩት የሚል ሀሳብ አለ። ይህን እንዴት ነው እኛው መፍታት የምንችለው ከነሱ ጋር ቁጭ ብለን በመነጋገር ነው የምናደርግላቸው ነገሮች አሉ፣ የምናማክራቸው ነገሮች አሉ። ምን አይነት ፖሲብል ዲፌንስ ሊሆን እንደሚንችል ሁሉንም እነግራቸዋለን። ከእነሱ ጋር ግልጽ የሆነ ኮኔክሽን ይኖረናል ማለት ነው። ይህ በሚሆን ሰዓት በአንዴ እምነታቸውን አይጥሉም እኛ ላይ ግን፣ ቀስ በቀስ ቀስ በቀስ እያደረጉ እምነታቸውን እኛ ላይ ቢውልድ የሚያደርጉት ከዛ በኋላ ማለት ነው። እምነታቸውን ቢውልድ በማድረጋቸው ነው እኛም እስከ ጠቅላይም እስከ ሰበርም ልንሄድ የምንችለው ማለት ነው። ጊዜ የሆነ አንድ ሁለት ቀጠሮ ያስፈልገናል ለመታመንም። አብዛኞቹ ያውቁናል ስለሚያውቁን ተከላካይ ጠበቃ ስንባል ለእኛ ያለውን ነገር በስትክክል ያስረዱናል። አንድ እስከምንግባባ ነው። ከዛ በኋላ ሰላም ሆነን ነው የምንሰራው ማለት ነው። ያው ታማኝነት ለማግኘትም አንዱ ለቀጠሮ በጣም በቂ ስለሆነ የሚያነሷቸው ችግሮች በብዛት ምንድን ናቸው? አሁን የሚያነሷቸው ችግሮች እነሱ ፕሮሲጀሩን አያውቁትም። ፕሮሲጀሩን ስለማያውቁት ተደጋጋሚ ቀጠሮ ሲሰጥባቸው ያ ለምን ይሰጥብናል የሚል ጥያቄ ነው በተደጋጋሚ የሚነሳው። ፍርድ ቤት ስንል የራሱ የሆነ ስነስርዓት አለው። ህግም በሁለት እንደሚከፈል ሰብስታንቲቭ እና ፕሮሲጀር ብለን ነው የምንከፍለው። ፕሮሲጀሩን አያውቁትም። እነሱ ፕሮሲጀሩን ስለማያውቁት ነው እኛ እዚጋ ዋናው ነገር የተሰብ ምንላቸው ማለት ነው። እነሱ ያን ፕሮሲጀር ስለማያውቁት ዛሬ መጥተው ወይ ዛሬ ውሳኔ ማግኘት እንዳለባቸው ነው የሚረዱት አብዛኞቹ። ያንን ለማስረዳት ነው እኛ ብዙ ጊዜ ኮምፕሌን የሚቀርብብን። ያንን ደግሞ ቀስ ብለን ስንስረዳቸው እየተረዱ እየተረዱ ይሄዳሉ ማለት ነው። መልካም። ብዙ ጊዜ ስራዎች መለኪያ ያላቸው በአመቱ መጨረሻም ሊሆን ይችላል፣ በኳርተርም ወይ በግማሽ ሊሆን ይችላል። ሊያሳካቸው አንድ ተቋም ሊያሳካቸው የሚፈልጋቸው አላማዎች አሉ። እነሱን አላማዎች ደግሞ በአመቱ መጨረሻ ወይም በስራ መጨረሻ ላይ ይለካሉ። ብዙ ጊዜ እናንተ የምትይዟቸውን ኬዞች ብዙ ጊዜ የምትለኳቸው ቤት ነው። የልኬታችሁስ ውጤት ምን ያሳያል? ታማንን ብላችሁ ታስባላችሁ። እንደ ቢሮ የአመት እቅድ አለን። እቅዳችንን መጀመሪያ ላይ አስገብተን ነው የምንጀምረው። የሩብ ዓመት ሪፖርት አለን የግማሽ ዓመት ሪፖርት አለን። በሩብ ዓመት ምን ያህል ስራ ሰራን የሚለውን ነገር እንደ ቢሮ ተሰብስበን የምንወያይበት ነው። አንደኛ ነገር እኛ ሀሳባችን እዚጋ ምንድን ነው፣ ማንኛውም ሰው ላለጠፋው ጥፋት መቀጣት የለበትም የሚል ግብአለን ሁላችንም እንደ ቢሮ ማለት ነው። ያን ነገር ምን ያህል በሩብ ዓመት አሁን ለምሳሌ በቅርቡ ባስገባነው ሩብ ዓመት አለን? የሩብ ዓመት ላይ ምን ያህል ፋይሎች ታዩ፣ ምን ያህል ፋይሎች ተደጋጋሚ ቀጠሩ እየተሰጠባቸው ነው፣ ምን ያህል ፋይሎች ተዘጉ የሚለውን ቁጭ ብለን እንወያያለን እዛ ከገባችንና ከመጣው ውጤት ጋር እናነጻጽረዋለን። ያ ችግር በመጣ የሚለውን ደግሞ የራሳችን የሆነ የስብሰባ ቀን ስላለን እዛን ቀን እየተሰበሰብን እንነጋገራለን ማለት ነው። ብዙ ጊዜ አሁን እኛ በብይን ነፃ የሚወጡልን ሰዎች ይበዛሉ። ያ ብይን እንዴት ነው የሚመጣው ስንል በመከላከላቸው ነው። የአቃቢ ህግ ምስክር ከተሰማ በኋላ የመከላከያ ምስክር በሚያቀርጉ ሰዓት አብዛኞቹ እየተከላከሉ ነፃ የሚወጡበት ሁኔታ አለ። ያለኛ ምንድነው አንድ ግባችን ነው ውሳኔ ሳያገኙ በብይ ነፃ መውጣታቸው ማለት ነው። እንደዛ እያደረግን በየጊዜው እየተሰበሰብን እንወያያለን። በሳምንት አንድ ቀን ሊሆን ይችላል ወይም በአስራ አምስት ቀንም ሊሆን ይችላል እንደ ኬዙ ብዛት ማለት ነው። አሁን በሩብ ዓመቱ ሁለት መቶ ኬዞች አካባቢ ለማየት ሞክረን ነበረ እያየ ነው። መቶ ዘጠና አንድ ኬዝ አይተናል። ከዛ ውስጥ ዘጠና አንዱ የተዘጉልን ናቸው። የቀሩ አሁን አሉ እነሱ ፔንዲንግ ላይ የሚባል ነገር አለ ወይም ደግሞ በቀጠሮ ላይ ናቸው ያሉት። እነዛንስ እንዴት ነው የምናደርገው? እነዚህ እንደተዘገቡልን ምን ያህሉን ማዘጋት አለብን እውነት ያለውን ነገር እውነት እየወጣን እንደ ቢሮ እየተወያየን ነው የምንቀርበው ማለት ነው። ለችት መልካም። እንደ ተከላካይ ጠበቆች ዳይሬክቶሬት፣ እንደ ዳይሬክቶሬት ለምንሰሯቸው ስራዎች እንደ ማነቆ ሆኑብን ብላ የምታስባቸው ጉዳዮች ካሉ እስኪ እነሱም ደግሞ እንመልከት። ስራችሁን ከሰው ኃይልም ሊሆን ይችላል ከሪሶርስም አንጻር ምን ምን ጎሎናል ብላችሁ ታስባለ? ያው አሁን እንደ ቢሮ ጎደለን የምንለው አንደኛ ነገር አሁን ቅድም ነግሬያለሁ፣ የፕሪንተር ችግር አለብን አንደኛ እሱ ነው ችግራችን። አሁን ላይ ፕሪንት ውጭ እያደረግን ነው እየመጣን ያለ ነው፣ ወይም ደግሞ ለተከሳሾች ውጭ ላሉት ውጭ አድርጉ እያለ ነው ለማረም ያላሉት ደግሞ ራሳችን እያደረግን ነው እያለው አንደኛ እሱ ትንሽ ችግር አለብን። ሁለተኛ ላይ ደግሞ ያለብን ችግር ያው የኮፒ ነው። እሱም ኮፒ የለንም፣ እንደፈለግን ኮፒ አድርግተን ማስገባት አንችልም። ሌላኛው ደግሞ የኮምፒውተርም ችግር አለብን እንደ ቢሮ የሰው ኃይል አሁን ከዚህ በፊት የነበረው ጓደኛችንም ስለወጣ አሁን እሱ ተጨማሪ ቦታ እየጠበቅን ነው ከዚህ ውጭ ሌላ ችግር የለብን። ተስማምተን እየሰራ ነው የምንገኝ ስለሆነ ማለት ነው። በመረጃ አሰባሰብ በኩል ደሞ ያለው ጉዳይ ሲመልከት በአቃቤ ሕግ በኩል ክስ ወደ ክስ ሲመጣ በፖሊስ ምርመራው ተጠናቆ መዝገብ ተደራጅቶለት ነው የሚመጣው። በተከላካይ ጠበቆች ደግሞ እናንተ ተከላካይ ሆናችሁ ስትቀርቡ መረጃዎችን ዲግ ለማድረግ ከፈለጋችሁ ወይ ለመመልከት ከፈለጋችሁ በፖሊስ ጣቢያዎችም ሊሆን ይችላል በተለያዩ አካባቢዎች ላይ ምርመራ እናካሄዱ ብትሉ ወይም መረጃ እናሰባስብ ብትሉ በምን አይነት መንገድ ነው የምትሄዱ? ከሌሎች ተቋማት ጋር ያላችሁ ትብብር ምን ይመስላል? አሁን በዚህ ጉዳይ ላይ እኛ ከሌሎች ተቋማት ጋር እስካሁን ትብብር ያደርገልንም የለም። ብዙ ጊዜ እኛ የምናደርገው ምንድን ነው፣ አቃቢ ክሱን መስርቶ ይመጣል። በመጣ ሰዓት ምን ያያይዝልናል? የማስረጃ ዝርዝር ያያይዛል። ያ ነገር እና የሆና ኛ ወይም የጎደለ ነገር ካለው ድጋሚ ምርመራ እንዲደረግ ፍርድ ቤቱ ትዕዛዝ እንዲሰጥልን እናደርጋለን። ነገር ግን አሁን የፖሊስ ምርመራውን እኛ ሄደን ፖሊስ ጠቢያ የማየት መብት የለን፣ አይሰጡንም። ለኛም ይሄ ነገር አሁን እንደ አንድ ማነቁ ልናየው እንችላለን። ምክንያቱም ተከሳሽ ብዙ ጊዜ ፖሊስ ጠቢያ ላይ የሚሰራው ስራ ምንድነው? ያለመናገር መብት እንዳለው አይነገረውም። እሱ ነገር ምንድነው? ተከሳሽ እዛ ወይ በድብደባ ሊሆን ይችላል፣ ቃሉ ሊሰጥ ይችላል፣ አድርጌያለሁ ብሎ ሊል ይችላል። ይህ በሚሆን ሰዓት ደግሞ እዚህ በሚመጣ ሰዓት ሁለት አይነት የተጣረሰ ቃል ሊናገር ነው ይባላል። ያንን ሄደን እንዳናደርግ ያው ከእነሱ ጋር ትንሽ ግንኙነት ስለሌለ ያ ማነቆ ሆኖብናል። እዚህ ከመጣ በኋላ ነገር ግን የቀረበው ማስረጃ ኬት ሆስፒታል ነው የቀረበው። አብዛኛው ጊዜ አሁን የግልና የመንግስት አለ። የግል ላይ ራሳቸውም ሄደው ሊያጽፉ ይችላሉ። ብዙ ጊዜ የሚሰራው እንደዛ ስለሆነ ማለት ነው። ያንን እራሳችን እንጠይቃለን። መጨረሻ ላይም እንደ መከላከያም የምንቆጥረው እሱ ነው። ከግል የሚመጣ በገንዘብም ወይም ደግሞ በትውውቅም ሊመጣ የሚችል ስለሆነ፣ ከመንግስት ከሆነ ግን መንግስት ስለሆነ ቀጥታ የሆነ ማስረጃ ስለሚቀርብልን የግሎችን እንቃወማለን። ካላሳመነንም ከአዲስ ምርመራ እንዲደረግልን እንጠይቃለን ማለት ነው። እነዚህ ማነቆች ምናልባት በዋናው ዓላማው ቅድም እርስዎን በመግቢያችን ላይ እንደገለጹት የሰውየውን ነፃነት ማምጣት እንደመሆኑ መጠን የእሱን ነፃነት ላይ ትንሽ ተጽዕኖዎች አይፈጥሩም? አዎ እነዚህ ማነቆች ይፈጥራሉ። ግን እኛውን ማድረግ የምንችለው በችሎት ስነስርዓት ውስጥ ያሉትን ነገሮች በሙሉ እናደርጋለን። እንደተከሳሹ መብቱ ማለት ነው መብቱን በሙሉ ነው እዚህ እኛ የምናደርገው። ነገር ግን ከዛ ውጭ ያለውን ነገር እኛ ወተን መጠየቅም ማምጣትም አንችልም። ነገር ግን አሁን ለምሳሌ መከላከያ ማስረጃ አቅርብ ሲባል ማረሚያ የሚሆኑ ሰዓት ሰው የሌላቸው አሉ አሁን ለነሱ መጥሪያ እስከማድረስ ድረስ እኛ እንደርሳለን። መጥሪያ ደርሰን አስፈርመን እናመጣለን። አልቀርቡም ሲሉ በአስገዳጅ ፖሊስ እንዲመጡ እናደርጋለን። እስከዚህ ድረስ የምንደርስበት ሲዌሽኖች አሉ። እዚህ ጋር ማነቆ ሊሆንበት የሚችለው እዛ የሰጠው ቃል ነው። እሱን ደግሞ እኛ ያው ማስወጣትም ስለማንችል ምክንያቱም እኛ የፍርድ ቤት ሰራተኞች እንጂ አቃቤ ሕጎች ስላልሆነ እሱ ላይ ማነቁ የሚሆነውን ነገር በማስረጃ እንዲጣራ እያደረግን እንቀጥላለን ማለት ነው። መልካም። እንደው እንደ መጨረሻ ይህን ፕሮግራም ሊመለከቱ የሚችሉ ለፕሮግራማችን ተከታታዮች፣ እንደዚሁም ለክልላችን ነዋሪዎች ስለ ተከላካይ ጠበቃ ምናልባት መገኛችሁን፣ እንደዚሁም ሌሎች ሰዎች ተከላካይ ጠበቃ ፈልገው ሲመጡ ማሟላት ያለባቸውን ፕሮሲደሮች በተመለከተ የሚያስተላልፉት መልዕክት ካለ እድሉ ልስጦት። ያው እኛ ጋር ለመምጣት ወይም ደግሞ የእኛን አገልግሎት ለማግኘት ማሟላት የሚያስፈልጋቸው ብዬ የሚናገረው ነገር ከወረዳቸው ወይም ከሚኖሩበት አካባቢ ተከላካይ ጠበቃ ወይም ደግሞ ጠበቃ ለግላቸው ማቆም እንደማይችሉ ማረጋገጫ ይዘው መምጣት አለባቸው። እኛ ደግሞ የምንሰጣቸው ዋና ዋና አገልግሎቶች የየራሳቸው አሉ። ለምሳሌ በፍትሐብሔር ከማማከር እንጀምራለን። ክስ መክፈት እንችላለን፣ መልስ ማዘጋጀት፣ እነዚህም ሁሉ በፍትሐብሔር እንሰጣለን። በወንጀል በሚሆንበት ሰዓት ደግሞ ከማማከር ጀምሮ መከላከያ ምስክር እስከማሰማት ያቃቤ ምስክር እስከመስማት እስከ ይግባኞች ድረስ ሁሉንም እየደረሰን የምናማከርም የምንሰጥም አገልግሎት ስለሆነ ይህን ማግኘት የሚፈልጉ ያልኳቸውን አሁን ከዚህ ቀደም ያልኩትን ነገሮች አሟልተው ቢገኙ ከኛ ቢሮ ድጋፍ እና አገልግሎት ማግኘት እንደሚችሉ ማሳወቅ ፈልጋል። ለነበረ ቆይታ ከልብ እናመሰግናለን። በዛሬው የአንድ አንቀጽ መሰናዷችን አንድ ሰው ጠበቃ ለመሆን ማሟላት ያለባቸውን መስፈርቶች በተመለከተ የፍርድ ቤት ጠበቆች ፈቃድ አሰጣጥና ምዝገባ አዋጅ 199 ህዝብ 1992ን ዋቢ አድርገን የምናቀርብላችሁ ነው የሚሆነው። መልካም ቆይታ። የጥብቅና አገልግሎት በሕግ ሙያ የሰለጠነና ሰፊ ልምድ ያለው የፍርድ ቤት አሰራርን ጠንቅቆ የሚያውቅ የታማኝነት የቅንነትና የእውነተኝነት መንፈስን የተላበሰ ሰው ለህግ የበላይነትና ለፍትህ መስፈን ከፍትህ አካላት ጎን በአጋዥነት የሚሰለፍበት ሙያ በመሆኑ በፌዴራል ፍርድ ቤቶች ለመስራት የሚችሉ ጠበቆችን ምዝገባና ፍቃድ አሰጣጥ ሁኔታ በተሟላ መልኩ በህግ መደንገግ በማስፈለጉ የጥብቅና ስራ የሚሰሩ ሰዎችን የሙያ ብቃት ደረጃ ከሚሰጡት አገልግሎት ጋር የተመጣጠነ ለማድረግ በስራው ለመሰማራት የሚያስፈልጉ መስፈርቶችን ከፍ ማድረግ አስፈላጊ ሆኖ በመገኘቱ በኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፐብሊክ ህገ መንግስት አንቀጽ 55 ቁጥር 1 መሰረት የሚከተለው ታውጇል። ፈቃድ ለማግኘት ስለሚቀርብ ማመልከቻ አንደኛ የጥብቅና ፍቃድ ለማግኘት የሚቀርብ ማመልከቻ ለዚሁ ተግባር በሚኒስቴሩ በተዘጋጀ ቅጽ ተሞልቶ ይቀርባል። ሁለተኛ፣ አመልካቹ ከማመልከቻው ጋር የሚከተሉትን ሰነዶች ማቅረብ ይኖርበታል። የትምህርት ማስረጃውን፣ ከቀድሞ አሰሪው ስለ ሥነ ምግባሩ ወይም ስለ ስራ አፈጻጸሙ የሚገልጽ ደብዳቤ፣ እንደ አስፈላጊነቱ ፍቃድ ለማግኘት የሚሰጠውን የሙያ መግቢያ ፈተና ማለፉን የሚያሳይ ማስረጃ፣ የፍቃድ ክፍያ መፈጸሙን የሚያሳይ ማስረጃ፣ የሙያ ኃላፊነት መድን ዋስትና መግባቱን የሚያሳይ ማስረጃ፣ ሌሎች በሚኒስቴሩ የሚጠየቁ ማስረጃዎች ማቅረብ አለበት። በዚህ አንቀጽ ንዑስ አንቀጽ አንድ ሀ የሚቀርብ ሰርተፍኬት ዋጋ የሚኖረው ፈተና ማለፉ በታወቀ በአንድ ዓመት ጊዜ ውስጥ ከቀረበ ብቻ ነው። ሚኒስቴሩ የጥብቅና ፍቃድ ማመልከቻ በአንቀጽ አራት መሰረት ተሟልቶ ሲቀርብለት ከ30 ቀናት ባልበለጠ ጊዜ ውስጥ ተገቢውን ውሳኔ መስጠት አለበት። በፍቃዱ ላይ የሚጠቀሱት የሚከተሉትን ይጨምራል፦ የጠበቃውን ሙሉ ስምና ዜግነት መደበኛ የመኖሪያ የስራ አድራሻ፣ የፈቃዱን አይነት፣ የፍቃድ ሰጪውን ስምና ፊርማ። ቋሚ ስራ ላለው ሰው የጥብቅና ፍቃድ አይሰጥም። የፍቃድ አይነቶች በሚኒስቴሩ የሚሰጡ የሚከተሉት ሶስት አይነት የጥብቅና ፍቃዶች ይኖራሉ። አንደኛ የፌዴራል የመጀመሪያ ደረጃ ፍርድ ቤት የጥብቅና ፍቃድ፣ ሁለተኛ የፌዴራል ማናቸውም ፍርድ ቤት ጥብቅና ፍቃድና የፌዴራል ልዩ የጥብቅና ፍቃድ ናቸው። የፌዴራል የመጀመሪያ ደረጃ ፍርድ ቤት ጥብቅና ፍቃድ ከዚህ በታች የተዘረዘሩትን መስፈርቶች ያሟላ ማንኛውም ኢትዮጵያዊ የፌዴራል የመጀመሪያ ደረጃ ፍርድ ቤት የጥብቅና ፍቃድ ይሰጠዋል። አንደኛ በህግ እውቅና ካገኘ ትምህርት ተቋም በዲፕሎማ በህግ የተመረቀ የኢትዮጵያን መሰረታዊ ህጎች የሚያውቅና በሙያው ቢያንስ የአምስት ዓመት ልምድ ያለው ወይም በህግ በዲግሪ የተመረቀ የኢትዮጵያን መሰረታዊ ህጎች የሚያውቅና በሙያው ቢያንስ የሁለት ዓመት ልምድ ያለው፣ ሁለተኛ ለፍትህ ሥራ አካሄድ መልካም ስነ ምግባር ያለው፣ ሶስተኛ ለደረጃው የሚሰጠውን የጥብቅና መግቢያ ፈተና ያለፈ፣ አራተኛ ምግባረ ብልሹነትን በሚያመለክት ወንጀል ተከስሶ ያልተቀጣ፣ አምስተኛ የሙያ የኃላፊነት መድህን ዋስትና መግባቱን የሚያሳይ ማስረጃ ያቀረበ እንደሆነ የፌዴራል ማናቸውም ፍርድ ቤት የጥብቅና ፍቃድ፣ ከዚህ በታች የተዘረዘሩትን መስፈርቶች ያሟላ ማንኛውም ኢትዮጵያዊ የፌዴራል ማናቸውም ፍርድ ቤት የጥብቅና ፍቃድ ይሰጠዋል። አንደኛ በሕግ እውቅና ካገኘ የትምህርት ተቋም በሕግ ዲግሪ የተመረቀ የኢትዮጵያን መሰረታዊ ሕጎች የሚያውቅና በሙያው ቢያንስ የአምስት ዓመት ልምድ ያለው፣ ሁለተኛ ለፍትህ ስራ አካሄድ መልካም ስነ ምግባር ያለው፣ ሶስተኛ ለደረጃው የሚሰጠውን የጥብቅና መግቢያ ፈተና ያለፈ። አራተኛ ምግባረ ብልሹነትን በሚያመለክት ወንጀል ተከሶ ያልተቀጣ። አምስተኛ የሙያ የኃላፊነት መድን ዋስትና መግባቱን የሚያሳይ ማስረጃ ያቀረበ። የፌዴራል ልዩ የጥብቅና ፍቃድ የህብረተሰቡን አጠቃላይ መብትና ጥቅም ለማክበር የሚሟገትና ከዚህ በታች የተዘረዘሩትን መስፈርቶች ያሟላ ማንኛውም ኢትዮጵያዊ የፌዴራል ልዩ የጥብቅና ፍቃድ ይሰጠዋል። አንደኛ በህግ እውቅና ካገኘ የትምህርት ተቋም በህግ ዲግሪ የተመረቀ የኢትዮጵያን መሰረታዊ ህጎች የሚያውቅና በሙያው ቢያንስ የአምስት ዓመት ልምድ ያለው። ሁለተኛ ከሚወክለው የህብረተሰብ ክፍል ወይም ደንበኛ ምንም አይነት ክፍያ የማይቀበል ሶስተኛ ጸባዩ ይህን ኃላፊነት ለመቀበል ተስማሚ የሆነ አራተኛ ምግባረ ብልሹነትን በሚያመለክት ወንጀል ተከሶ ያልተቀጣ የጥብቅና ፍቃድ ያለ ማንኛውም ሰው በዚህ አንቀጽ ንዑስ አንቀጽ አንድ የተገለጹትን የሚያሟላ ከሆነ ልዩ የጥብቅና ፍቃድ ሳያስፈልገው አገልግሎት መስጠት ይችላል ነገር ግን ይህን ግልጋሎት ከመስጠቱ በፊት ሚኒስቴሩን ማሳወቅ አለበት የፍቃድ እድሳትን በሚመለከት የጥብቅና ፍቃድ በየዓመቱ መታደስ አለበት። ፍቃድ ለማሳደስ የሚቀርብ ማመልከቻ ፍቃዱ የሚያገለግልበት የአንድ ዓመት ጊዜ ከማለቁ ከአንድ ወር በፊት መቅረብ አለበት። አመልካች በዚህ አዋጅ መሠረት በሚወጣው ደንብ የሚወሰነውን የማደሻ ክፍያ ይከፍላል። ክቡራን ተመልካቾቻችን በዛሬው የህግ ፕሮግራማችን እንደተመለከታችሁት ተከላካይ ጠበቆች ምን ማለት ነው፣ ስለ ተከላካይ ጠበቆች እንደዚሁም በክልላችን የሚገኙ ተከላካይ ጠበቆች ስለ ሥራቸው የተመለከትንበት ቆይታ የሚመስል ይመስል ነበረ። በፕሮግራሙ ስለ ተከላካይ ጠበቆች ተከላካይ ጠበቃ ለማን ነው፣ ተከላካይ ጠበቃ ስለማግኘት መሟላት ያለባቸው ጉዳዮች ምን ምንድን ናቸው የሚለውን ሀሳቦች ያነሳንበት ጉዳይ እስካሁን ነበር። ሳምንት በሌላ የህግ ፕሮግራም እስከምንገናኝ መልካም ሳምንት።